አታፍርም? ስንት ዓመት ሙሉ አረብ ሀገር ስትሰራ የነበረውን ገንዘብ አንቃይዛ ላግኝት እላለች ነው በባዶ ሰው ማግኘት አለ። አንዳንድ ጡረተኛ ወንዶች መልካቸውንና አለባበሳቸውን በማሳመር በወጣትነት እድሜ የሴት ጡረተኛ የሆኑ ይህ ወጣት መልኩን አለባበሱን በማሳመር በምላሱ በመደለል ካረብ አገር የሚመጡ የማዳም ቅመሞችን በጋብቻና በፍቅር በማጥመድ ከነሱ በሚያጭበረብረው ብር ህይወቱን ይገፋል። ልብ ይበሉ፣ የአረብ አገር ሴት እህቶቻችን ከሀገር ወጥተው ብቻ ሳይሆን ሀገር ቤት ተመለሰውም የእኔ በሚሏቸው የቅርብ ሰዎች ይጭበረብራሉ። ምክንያቱም በቀላሉ ሰው በማመናቸው ለትዳርና ለፍቅር ልባቸው ክፍት ስለሆነ በዛ ሰውን በሚያምነው ለስላሳ ደካማ ጎናቸው አታላዮች ስለሚገቡ ነው የመታለላቸው ሚስጥሩ። ይህም ድራማ ከሀገር ከቤተሰብ ከዘመድ ከወገን ርቃ ወዲህ ናፍቆቱ፣ ወዲያ ደግሞ የማዳም ቤት እረፍት የለች ስራ፣ በዚህ በኩል እድሜዋ ሄዶ ወልዳ ከብዳ የመኖር ህልሟ የመከነ ለፍታ ባመጣችው የስቃይና የእንግልት ብር ያለ ርኅራሄ በሌቦች ስትነጠቅ ቆይታለች እና አሁንም ዛሬም ጊዜው አልረፈደም ዓይንሽን ከፍተሽ የሚበጅሽን ምረጪ፣ የሚል መልእክት ያዘለ ድራማ ነውና ሰርተን ያቀረብንላችሁ ድራማውን በትኩረት እንድትመለከቱት ከወዲሁም እንጋብዛለን። በስደት ያሉ ቤተኛውን ባህር ማዶ ላይ ተሰደው የሚኖሩ የሀገር ልጆችን በሰላም በጤና ለሀገር ለወገን ያብቃቸው እንላለን። ድራማውን በቅርቡ እንለቅላችኋለን። መልካም እይታ። ዳንያትዩብ